ዛሬስ ዘካሪያስ ምራፍ አራት ላይ መንፈስ ቅዱስ ዛሬ በልቤ ያከበደውና ወደ እናንተ ይዤ የመጣሁት መልእክት ዘካሪያስ ምራፍ አራት ላይ ያለውን ቃል ነው። ዘካሪያስ ምራፍ አራት ዘካሪያስ ምራፍ አራት ላንብብላችሁ። ከኔ ጋር ይነጋገር የነበረው መልአክ ተመልሶ አንድ ሰው ከእንቅልፉ እንደሚነቃ ነቃኝ። እርሱም ምን እኔም እንዲህ አልኩ፣ እነሆ በአናቱ ላይ የዘይት ማሰሮ ያለበት ሁለንተና ወርቅ የሆነ መቅረዝ አየው በመቅረዙም ላይ ሰባት ቧንቧዎች ያሏቸው ሰባት መብራቶች ነበሩ። ደግሞም አንዱ ከዘይቱ ማሰሮ በስተቀኝ ሌላውም በስተግራ የሆኑ ሁለት የወይራ ዛፎች አሉ። ያነጋግረኝ የነበረውን መልአክ ጌታዬ ሆይ እነዚህ ምንድን ናቸው አልኩት። እርሱም ምን እንደሆኑ አታውቅምን? አለኝ። እኔም ጌታዬ ሆይ አላውቅም አልኩ። ከዚያም እንዲህ አለኝ፣ ለዘሩባቤል የተላከው የእግዚአብሔር ቃል ይህ ነው። በመንፈሴ እንጂ በኃይልና በብርታት አይደለም ይላል እግዚአብሔር ጸባኦት። ታላቅ ተራራ ሆይ አንተ ምንድነ በዘሩባቤል ፊት ደልዳላ ሜዳ ትሆናለ ሰዎች ሞገስ ይሁንለት፣ ሞገስ ይሁንለት ብለው እየጮሁ እርሱ መደምደሚያውን ድንጋይ ያወጣል። ደግሞም የእግዚአብሔር ቃል ወደኔ እንዲህ ሲል መጣ የዘሩባቤል እጆች የዚህን ቤተ መቅደስ መሰረት የዚህን ቤተ መቅደስ መሰረት ጣሉ፣ የሚፈጽሙትም የእርሱ እጆች ናቸው። ከዚያም እግዚአብሔር ጸባኦት እኔን ወደ እናንተ እንደላከኝ ታውቃላችሁ ይላል። ኢየሱስ ጌታ ነው። እሬ ሀሳቡን እናንተ በቤት ተመልከቱት። እኔ በተለይ ከዚህ ጠንከር አድርጌ ከቁጥር አራት እስከ ዘጠኝ ባለው ሀሳብ ውስጥ ነው የምናየው። እግዚአብሔር የተመሰገነ። በተለይ ደግሞ አለው ቁጥር አራት ላይ ያነጋግረኝ የነበረው መልአክ ጌታዬ ሆይ እነዚህ ምንድን ናቸው አልኩት። እርሱም ምን እንደሆኑ አታውቅምና አለኝ እኔም ጌታ ሆይ አላውቅም አልሁ ከዚያም እንዲህ አለኝ ለዘሩባቤል የተላከው የእግዚአብሔር ቃል ይህ ነው በመንፈሴ እንጂ ባይልና በብርታት አይደለም ይላል እግዚአብሔር ጸባውት ታላቅ ተራራ ሆይ አንተ ምንድነህ በዘሩባቤል ፊት ደልዳላ ሜዳ ትሆናለህ ሰዎች ሞገስ ይሁንለት ሞገስ ይሁንለት ብለው የጮህ እርሱ መደምደሚያውን ድንጋይ ያወጣል ደግሞም የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ የዘሩባቤል እጆች የዚህም ቤት ቤተ መቅደስ መሰረት ጣሉ፣ የሚፈጽሙትም የእርሱ እጆች ናቸው። ከዚያም እግዚአብሔር ጸባኦት እኔን ወደ እናንተ እንደላከኝ ታውቃላችሁ ይላል እግዚአብሔር። ይመስገን በእኛ የጀመረውን በእኛ ይጨርሳል የሚል ነው መልእክቴ። አጠገብ ያለውን ሰው በአንተ የጀመረውን በአንተ ይጨርሳል በሉት። በተለይ በዚህ ስፍራ ላይ ጥቂት ደቂቃ ነው ስሙኝ፣ ለ15 ደቂቃ ቢበዛ ላይ አደጋ። ከዛ በኋላ እንጸልያለን። ምስክርነት አለ። አብረን ከፍ እንላለን። እግዚአብሔር ደግሞ ሁል ጊዜ እንደምላችሁ አዲስ ነገር አለው። ምናልባት በሰው ዓለም ከዚህ ከፀሐይ በታች በሆነው ዓለም ውስጥ አዲስ ነገር የለም ይላል ሰባኪው። ምናል መልእክቴን አሁን ወይ በመሃል ልጋራችሁና፣ አዲስ ነገር የለም ይላል። በእግዚአብሔር ዓለም ውስጥ ግን አዲስ ነገር አለ። እሺ፣ አዲስ ነገር አለ በሉስ። እሺ፣ ልቀጥል መልእክቴን በተለይ በዚህ ስፍራ ላይ ስነግራችሁ በኛ የጀመረውን እግዚአብሔር በእኛው ምን ይላል? ይጨርሳል። እንዲህ ብላችሁ አብረን ነው ዛሬ የምንማማረው። በአንተ የጀመረውን በአንተው ይጨርሳል በሉት። ሌላው ሰዓት ጠብቅ በሉት። በዚህ ስፍራ ላይ ስናይ ለዘሩባቤል የተነገረውን ቃል ሲተረጉመው ምንድን ነው ብሎ ዘሩባቤል ታውቃለች ስለው መልአኩ ሲጠይቀው አላውቅም ይለዋል። ነገር ግን አንድ ነገር እንረዳለን። ለዘሩባቤል የተባለው ቃል ሲታይ በተለይ ዘሩባቤል ምዕራፍ ላይ በዚህ ዘካርያስ ምዕራፍ ላይ ስንመለከት ለዘሩባቤል ዘሩባቤል ቤተ መቅደስ ወይንም ቤተ ክርስቲያን ወይንም ቸርች የምንለውን ሊሰራ የተነሳ የእግዚአብሔር ባሪያ ነው። መሪም ነው። ይሄ ሰው የራሱ የሆነ ብርታት አለው። በጣም የተነቃቃ ነገር አለው። በጣም የሚገርም ጉልበት አለው ብለን ልንወስድ እንችላለን። ነገር ግን አንድ ቁልፍ ነገር እነግራችኋለሁ። እግዚአብሔር በእኛ የጀመረውን በእኛ ሊፈጽም ሲነሳ የሚያስፈልጉ ቁልፍ ሁለት ሀሳቦችን እናያለን። አጠገብ ያለውን ሰው በአንተ የጀመረውን በሉት። በአንተ ሊጨርስ እግዚአብሔር ሲነሳ ሁለት ቁልፍ ነገሮችን ዛሬ ይሰጣል በሉት። በተለይ የመጀመሪያው በእግዚአብሔር መንፈስ ወይንም በመንፈስ ቅዱስ ኃይል እግዚአብሔር የጀመራችሁትን ያስጨርሳችኋል። በእናንተ የተጀመረው በእናንተ የሚያልቀው በመንፈስ ቅዱስ ኃይል ነው እ የመንፈስ ቅዱስ ኃይል በሉስ። በሕይወታችሁ ውስጥ እግዚአብሔር ለጀመረው ነገር እግዚአብሔር የሚፈጽመው በራሱ መንፈስ ኃይል ነው። እናንተን ይወላችሁ። አንዳንድ ጊዜ ሰዎችም ሆነ ገንዘብም ሆነ ምናልባት የሆነ ነገር ሲጀምሩ አብሮ ሊተባበር መጥቶ ሊሆን ይችላል። አብሮ ሊሰራ ገንዘብ መጥቶ ሊሆን ይችላል። ሰውም መጥቶ ሊሆን ይችላል። ዘመድ መጥቶ ሊሆን ይችላል። አባት ወንድማ፣ አጎት መጥቶ ሊሆን ይችላል። ያስጀመረን ግን የሚያስፈጽመው ራሱ መንፈስ ቅዱስ ነው። እግዚአብሔር ላስጀመረ ነገር ጉልበት የሚሆነ ራሱ መንፈሱ ባለበትም። መንፈሱ ባለበት ምን ማለት መሰላችሁ፣ ዘሩባቤል ሊሰራ ቤተ መቅደስ ሲነሳ በጣም ጥሩ ነገር ነው። ቅናት አለው ግን በጣም የሚገርመው ነገር ዘሩባቤልን ነው፣ አንተ ታላቅ ተራራው የሚለው እኮ ተራራ እንዳይመስላችሁ፣ ተግዳሮት እኮ ነው፣ ችግር እኮ መከራ ነው። በጣም ዘሩባቤልን የተዋገው ተግዳሮት ነበር፣ እንቅፋቶች ነበሩ። በተለይ ሰው አልተባበር ብሎት ነበር። ሰው አልተባበር ብሎት ነበር። ቤተ መቅደስ ለመስራት ሰው አልተባበር ብሎት ነበረ። አው ሐጌ ምዕራፍ አንድ ላይ ስትሄዱ ይሄን ነው የሚያየው። ሰው አሥራቱን አይሰጥም ኪሳቸው የተቀደደ ነው ይላል፣ ብዙ ነገር ይላል። ባይዛ አሥራት የማይሰጥ ኪሱ የተቀደደ ነው አካውንቱ ኪስ ሲባል የነ ጨርቅ ምናምን ቀዳዳ እንዳጠብቅ ልክ ስታስገባ ቀዳዳ ኪስ ላይ ብር ስታስገባ እንዴ ነው ይሾልካል ይጠፋል። ላይክ እንደዛ እንደማለት ነው። እና በተለይ ዘሩባቤል በነበረበት ጊዜ ሰዎች ቀኝ እጃቸውን አልሰጥ ብለውት ነበር። አልተባበር ብለውት ነበረ። አስቸግረውት ነበር። ዘሩባቤል ተቸገረ፣ እንቅፋት ሆነበት። ሊሰራ የመጣው ሞራሉ ምናምን ሲያየው ልክ ሲደክመው፣ ግን አንድ ነገር መጣ። መንፈስ ቅዱስ አይዞ አለው። ምን አለው? በኃይልም በብርታትም አይደለም። ግን ምን ይሆናል? በመንፈሴ እሺ በመንፈሴ ይበሉስ። እግዚአብሔር ዛሬ ይልሻል በመንፈሱ ለአንተም፣ በመንፈስ ቅዱስ ኃይል ተራራ ለሆነብህ እንቅፋት ለሆነብህ ነገሮች፣ አስቸጋሪ ለሆነው ነገር መንፈስ ቅዱስ ኃይልና ጉልበት ይሆነልናል። እሺ ይሆነልናል በሉስ። በተለይ የእግዚአብሔርን ሥራ ለመስራት ስትነሱ አቤት አቤት አቤት ተግዳሮት እንኳን አይደለም፣ የእግዚአብሔር ቤተ መቅደስና ስራ አገልግሎት ቢዝነስ ራሱ ተግዳሮት አለበት፣ አይደለም የሆነ ኮንግ ስራ ቦታ ተግዳሮት አለበት። ሊያውም የእግዚአብሔርን ስራ ስትመለከቱ፣ በዚህ ስትሉት በዚህ ጋር፣ በዚህ ስትሉት በዚህ ጋር። ግን አንድ ነገር ነግራቸዋል እግዚአብሔር። ደግሞ ውጊያውን ለእግዚአብሔር ስትሰጡት፣ ራሱ እግዚአብሔር ሲዋጋላችሁ የመንፈሱን ኃይል ይሰጣችኋል። ከዛ እንደዚህ ነው የሚለው እግዚአብሔር አንተ ታላቅ ተራራ ሆይ እስኪ እንደዚህ በሉ። አንተ ታላቅ ተራራ ሆይ ይበሉስ። አንተ ታላቅ ተግዳሮት ሆይ በኔ ፊት ምንድን ነህ በሉት? ይህንን ቃል የተናገረው ማን ነው ታውቃላችሁ? የሆነ የከተማው ፕሬዝዳንት አይደለም፣ የሆነ ነገር አይደለም፣ መልአክም አይደለም። ራሱ እግዚአብሔር ስለማ ስለ ቤተክርስቲያን ስለ ዘሩባቤል የተነገረ ቃል የእግዚአብሔርን ስራ ልትሰሩ ስትሉ ብዙ ተግዳሮቶች አሉ። ደስ የሚለው ደግሞ የራዩና የቤተ ክርስቲያኑ የአገልግሎቱ ባለቤት እግዚአብሔር በእናንተ ጀመረው ሊያስፈጽም የመንፈሱን ኃይል ሰጥቷችሁ እሱ ራሱ ከፊታችሁ ቆሞ ከተግዳሮቱ ፊት ለፊት ምንድነህ ይለዋል። ኢየሱስ ጌታ። እስኪ ምንድነህ በሉትስ። ባይዜ ብዙ ጊዜ የተራራውን ግዝፈትና ችግር ብዙ አንናገርም። ተግዳሮት ይኖር ይችላል። በእኛ ጊዜ አይደለም በአባቶቻችን ዘመን ላይ ከዛ ፍጥረት ጀምሮ ተግዳሮት አለ እንቅፋቶች አሉ። ቤተ ክርስቲያን ላይ ተግዳሮት አለ፣ ሕይወት ላይ ተግዳሮት አለ፣ መንፈሳዊ ነገር ላይ ተግዳሮት አለ። ይሁን እንጂ ደስ የሚል ግን የምሥራች አለ። በሕይወታችሁ የሚረዳችሁ፣ ስለናንተ የሚዋጋ፣ በቤተ ክርስቲያን የሚረዳን አቅም ጉልበት የሚሆንልን የእግዚአብሔር የመንፈሱ ኃይል ከኛ ጋር አለ። በዚህ ፍራ ላይ እግዚአብሔር በመንፈሴ እንጂ የኔ መንፈስ የእኔ መንፈስ ለቤተ ክርስቲያን አቅም ነው። ተግዳሮትን ለማጥፋት አቅም። እሱ እግዚአብሔር ራሱ ሊዋጋ ይነሳል። ዝም ይላል ግን ደግሞ ይነሳል። በህይወታችሁ ላይ የሆነ ተግዳሮት ሊመጣ ይችላል። ዝም ያለ ይመስላል፣ ግን ደግሞ እግዚአብሔር ይነሳላቸዋል። እኔ አሁን አሁን ሲሰማኝ እግዚአብሔር ሊዋጋለን የመጣበት ሰዓት ነው። አጠገብ ያለውን ሰው እግዚአብሔር ሊዋጋል ለመጥቷል ማለት እና በእናንተ የጀመረውን ነገር እግዚአብሔር በናንተው ሊፈጽም ሲነሳ የመጀመረው የሚያደርገው የመንፈሱን አቅም ነው የሚሰጣችሁ። በማን? በናንተ የጀመረው። ስለዚህ ለእናንተው ምንን ይሰጣችኋል? የመንፈሱን ኃይል ይሰጣችኋል እንድትጨርሱት። የሚያስፈልጋችሁ ልምድ ጥሩ ነው፣ የተለያየ በህይወታችሁ ያለ ዕውቀት ጥበብ ጥሩ ነው። ትናንትና በብዙ ልምድ ሊኖር ይችላል ያላችሁት። ዛሬ ግን አንድ ነገር ነግራችሁ ልምድም ጥሩ ነው፣ ዕውቀትም ጥበብ ጥሩ ነው። ግን የሚያስፈልገው መንፈሱ የመንፈሱ ኃይል እስኪ መንፈስ ቅዱስ ኃይል ነው በሉ። እና ዘሩባቤል በኃይልም በብርታትም አይደለም ሲለው በአንተ ጉልበት የሚሆን ነገር የለም፣ በእኛ ጉልበት የሚሆን ነገር የለም ወገኖች። ይናገራለሁ የእግዚአብሔር ሥራ የሚሰራው የቤተክርስቲያን ስራ የሚሰራው የእናንተ ህይወት ጉዳይም ቢሆን የሚሰራው በእግዚአብሔር መንፈስ ኃይል ነው እሺ፣ በእግዚአብሔር መንፈስ ኃይል ነው በሉ። ይህን ቦታ ብዙ ጊዜ ሰዎች አያስተውሉትም። የተጻፈው ቃል ስለ ቤተክርስቲያን ስለ ቤተክርስቲያን ይሄ ቃል የተጻፈው ስለ ወንጌል በቤተ ክርስቲያኑ ስላለው የእግዚአብሔር ስራ ባይዘ፣ ዘርባቤል ቤተ መቅደሱን ሊሰራ በግንብም ሆነ ህዝቡን ሊያስተባብር ብዙ ነገር ተነስቷል። አቃተው እዚህ አቃተው ብሎ አቃተው ብሎ ግን ሳይጨርስ መንፈስ ቅዱስ እግዚአብሔር የመንፈሱን ኃይል ሰጠውና ጨርሷል። በአንታር ሊጀመርኩት ባንተው ጨርሳለህ ባንቺ የጀመረውን ባንቺው ሊጨርስ እግዚአብሔር ሲነሳ የመንፈሱን ኃይል ይሰጣቸዋል። ግድ የለም ምናልባት አቃተኝ ምንድነው ምናምን ብላችሁ ላላችሁት ነገር እግዚአብሔር የመንፈሱን ኃይል ይሰጣቸዋል። እስቲ መንፈስ ቅዱስ ኃይልም በሉሴ እቀበላለሁ በሉሴ። ስለዚህ እግዚአብሔር የመንፈሱን ኃይል ሰጠው፣ ለዘሩባቤል ሰጠው። ወሬ ነበረ በዘሩባቤል ሰዓት ብዙ የሆነ ተግዳሮት ነበር ቸርች ላይ። አዎ ቸርች ላይ ወሬ አለ አለ፣ ቸርች ላይ እንቅፋት አለ በደንብ አለ። እንኳን ከዋናው ከኢየሱስ ጋር ራሱ ይሁዳም ነበር። ተውት። እዛ ጋር ገነት ውስጥም እንኳን ስትመለከቱ እባብ ገብቶ ነበር። ፓስተር ዌልከም። ገነት ውስጥም እባብ ገብቷል። ቤተ ክርስቲያን እባብ ይገባል ይገባል። ልንገራችሁ ገና ገነት ኤደን ላይ በነበረ ሰዓት አ አዳምና በነበሩ ሰዓት ላይ አይደለ፣ እንደ እባብ ምድር ላይ ካሉ እንስሳቶች ሁሉ እባብ ምንድን ነበር ይላል፣ ተንኮለኛ ነበር ይላል። ያ ተንኮለኛ የት ነበረ? ገነት ውስጥ ተንኮለኛ። ሰው ቸርቱስ ይመጣል። ይቅርታ እንግዲህ እውነት ልናገር ይመጣል ይመጣል እምስ ለማድረግ ይመጣል። እኛ እንደክማለን፣ እንሰራለን እንጨዋለን፣ ምን እንላለን፣ እዚህ ጋር ስትሰሩ፣ እዚህ ጋር ሊያፈርስ ይመጣል። ደግሞ እግዚአብሔር ዝም አይልም፣ አሳዱት። እርግማን ነው ባይዘ፣ እባብ እንደተረገመ ሁሉ እርግማን ነው። እርግማን እና ምን ልላችሁ ነው ቤተ ክርስቲያን ላይ የሆነ ነገር ምናምን ሰላም ነው ብላችሁ ካሰባችሁ ተሸውዳችኋል። ተሸውዳ እንደውም በጣም የሚፈልጋት ጠላት ቤተክርስቲያን። እኔ ብዙ መናፍስታዊ የሆነ ጥቃቶችና ፋይቲንግ ያዩት ቤተክርስቲያን ከመጀመሩ ጊዜ ጀምሮ፣ ምናልባት ፓስተር በዚህ ይረዳዋል። ራይ ሲጀምሩ ለአንቺም እቃወምልሽ አጋንንት እራሱ የሆነ ጊዜ ጠብቆ ፋይት ያረጋል። በተለያየ መንገድ ፋይታ ያረጋል።